ከሦስት ሺህ በላይ ምዕመናን ምሥጢረ ሜሮን ተቀበሉ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዋሳ አገረ ስብከት በፉላ ሰው ቅምስና ከሰኔ 12 እስከ ሰኔ 14 ቀን 2017 ዓ.ም ከ3 ሺህ በላይ ለሚሆኑ ምዕመናን ምሥጢረ ሜሮን ተሰጥቷል። በተከታታይ ለ3 ቀን የተደረገውን የምሥጢረ ሜሮን መስጠት ስነ ስርዓት የአዋሳ አገረ ስብከት ጳጳስ ብፁዕ አቡነ መርአ ክርስቶስና የምድብር አገረ ስብከት ጳጳስ ብፁዕ አቡነ ሉቃስ አከናውነውታል። ብፅዋን አባቶች የሚስጥር ሚሮን በሚሰጡበት በፉላሳው ቁምስና ሚጢጦ ቤተጸሎት ጸሎት በተገኙበት ወቅትም በአካባቢ የሚገኙ መመናን በጋራ መውጣት ደማቅ አቀባበል አድርገውላቸዋል። ብፅዋን አባቶች በመልእክታቸው ሚስጥር ሚሮን ስንቀበል ጀግና የክርስቶስ ወታደር የሚያደርገን የቤተ ክርስቲያን ሚስጥር ነው። ለዚህም ሚስጥር ሚሮን የተቀበላችሁ ወንጌልን አለፍራት፣ እንዲሁም አንዲት ቅድስ ታዋሪያቱ የሆነችው እምነታችንን ካቶሊክነታችንን በጀግንነት መስክር ሲሉ ተናግሯል። በአዋሳ ገረስከት ከሁለት ሳምንት በፊት በፉላሳ ቅዱስ ቤተሰብ ቁምስና 3500 መመናን ከብፁዕ አቡነ መራ ክርስቶስ እጅ ምሥጢረ ሜሮን መቀበላቸው ይታወሳል። ፉላሳ በሐዋሳ ሀገረ ስብከት በርካታ ካቶሊካውያን ከሚገኙበት መካከል አንዱ መሆኑ ይታወቃል።